ሰላም ጠና ስጥልኝ እንዴት ናችሁ ሁዲ ቻናል የተካታዮች ሰላም ናችሁ እኔ እግዚአብሔር ይመስገን በጣም ደህና ነኝ ዛሬ ደግሞ የጾም ጥብስ ነው ይላችሁ የመጣሁት የጾም ጥብስ ብዬ ነው በጣም ነው የሚጣፍጠው እና እንደ ጥብስ አድርገን እንግዲህ በጾም ሰዓት እንደ አማራጭ እንዲሆነ እንደዚህ አድርገን እንድንሰራ ዛሬ እሱን ይላችሁ የመጣሁት ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሆን አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው እንግዲህ ስራ ከተመቻችሁ ላችሁም ላይክ አርጋችሁ አበረታቱኝ። አሁን ወደ ስራው ስንገባ እዚህ ጋ የሽምብራ ዱቄት እኔ የሚበቃኝን ያክል ነው ለክቼ ያመጣሁት። ከዛ ትንሽ ጨዋረኩበት። ከዛ ዘይት ደግሞ አንድ ሾርባ ማንኪያ የሚያክል ካደረጋችሁበት በኋላ ቀዝቃዛ ውሃ እንድየጨመርን እናቦከዋለን። ከዛ ትንሽ ትንሽ ውሃ እንደዚህ እያደረግን እንደዚህ አድርገን ብጠብጠዋለን። ያው እንደ ቡጥጫት እንደምንሰራው ማለት ነው ከዚህ በፊት በፊት ላይ ነው እንጂ እንደዚህ ሰርቼ ቃለሁ። ከዛ እንደዚህ ካደረግነው በኋላ እዚህ ጋር ውሃ እያፈላሁ ነው። አንድ የሻይ ሲኒ የሚያክል ውሃ ነው እያፈላሁ ያለሁት። እሱ ላይ ትንሽ ዘይት ያደረግኩና ውስጡ ጨው ስለጨመርን እንደዚህ አድርገን በደንብ አድርገን እናገነፈዋለን እንዲበስል ማለት ነው። ከአመት በፊት ነው እንደዚህ አድርጌ ትንሽ ለወጥ ይላል እንጂ እንደዚህ አድርጌ የሰራሁት የሽምብራ እንደዚህ የጾም ጥብስ አለኝ። ይኸው እንደዚህ አድርገን ቆንጆ ሆኖ እዚህ ጋ አሁን በስሎልኛል። ያው ከቪዲዮ ውጭ ስለበሰለ ማለት ነው። ከዛ እዚህ ጋር ሳህን አዘጋጅቻ ያለው ሳህኑ ላይ ትንሽ ዘይ ተደረግኩና እንድንጠፈጥፍበት ማለት ነው። ከዛ እሱ ላይ ገልብጠን በደንብ አድርገን እናዋህደውና እንጠፈጥፈዋለን። እዚህ ጋር እንደዚህ የማስተካክለው ለበኋላ በደንብ እንትን እንዲቆረጥልኝ ማለት ነው። ያው እንደዚህ አስተካክየዋለሁ። አሁን ፍሪጅ ውስጥ እሱን አስቀምጣለሁ። ይኸው ፍሪጅ ውስጥ አስቀምጨው ከሰላሳ ደቂቃ በኋላ፣ እኔ ቶሎ እንትን አልኩበት መሰለኝ ፈጠምኩበት መሰለኝ። ከዚህ በላይ እንደውም ማታ ሰርታችሁ ለጠዋት እንደውም ብሰሩት ደግሞ በጣም ቆንጆ ነው የሚሆነው፣ ጥንክር በደንብ ይልላችኋል። ይኸው እንደዚህ አድርጌ ቆራርጫዋለው። ከዛ እንደዚህ መቆራረጥ ማለት ነው፣ ልክ ጥብስ እንዲመስልልን። ይኸው እንደዚህ አድርጌ ሁሉንም ቆራርጫዋለው፣ እንደዚህ አሁን እዚህ ጋር ዘይት እያፈላሁ ነው። ዘይቱ ላይ ዘይቱ ከፈላላችሁ በኋላ እንደዚህ አድርጋችሁ ጨምሩት። ሞክሩት፣ በእውነት በጣም ነው የሚጣፍጠው። ከፈለጋችሁ ሽንብራው ስትበጠብጡ ደግሞ የተለያየ ቅመማ ቅመም መጨመር ትችላላችሁ። ይኸው እንደዚህ ቆንጆ እየሆነ ነው። እየገለባበትኩ እየገለባበትኩ እያበሰልኩት ነው። ይኸው እንደዚህ እየገለባበጥኩኝ እያበሰልኩት ነው። ያው ቆንጆ ሆኖ ስለደረሰ አሁን እናወጣዋለን። በደንብ ጥንክር ብሏል። በደንብ ጥንክር ካላላችሁ በኋላ ላይ እዛ ቁሌት ላይ ስንከተው እንዳይፈራረስባችሁ እዚህ ጋር ጠንከር አድርጋችሁ አብስሉት። ሁለተኛውንም እንደዛው ከትቼዋለሁ የቀረኝን ማለት ነው። እሱንም እንደዛ አድርጌ የሁላችሁ ጠብሼ ጨርሼ ተመልሻለሁ። አሁን እዚህ ጋር መጥበሻ ጣድኩኝና መጥበሻው ላይ አንድ ራስ ቀይ ሽንኩርት ከትፌ ጨመርኩበት። ከዛ እናቁላለዋለን። ይህን ያህል ውሃውን ከጨረስልን በኋላ ዘይት እናደርግበታለን። ዘይት እኔ አነሳ አድርጌ ነው ያረኩበት። ከዛ እዚህ ጋ ነጭ ሽንኩርትና ዝንጅብል አንድ ላይ እየተላመ ነበረኝ ጨመርኩና አንድ ላይ ከቀዩ ሽንኩርት ጋር እንትን እያልኩት ነው። ከዛ ትንሽ ውሃ ያደረግኩበት በርበሬ ስንጨምርበት እንዳያቃጥልብን ነው። ዘይት ትንሽ ስለሆነ የጨመርኩት አሁን በርበሬ ትንሽ ስለምጨምር፣ ከዚህ በፊት በአዋዜ ነበር የሰራሁት። አዋዜ ጨምሬ አንድ ላይ ነበር አቁላልቼ የሰራሁት። ዛሬ ግን አዋዜ ስለሌለኝ በርበሬ ትንሽ ያደረግኩበትና ያው እንደዚህ አድርጌ እያቁላላሁት ነው። ትንሽ እንደውም ሞቅ ያለ ውሃ ትንሽ ጣብ አረኩበት አሁንም ከዛ እዚ ጋ ሮዝመሪን የተፈጨ ነበረኝ የስጋ መጥበሻ እሱን ጨመርኩኝ። ከዛ ኮረሪማ አንድ ማንኪያ እሱን በትንሿ ማንኪያ እና ትንሽ ጨው ጨው እዛኛውንትኑ ስለጨመርን ሽንብራው ስለጨመርን እንዳይበዛ ብዬ አነሳ ርጌን የጨመርኩት ከዛ ትንሽዬ ውሃ አሁንም አደረግኩበት ድርቅ ብሎ በኋላ ላይ ሁሉንም የሽንብራንት እንዲያላወስልን ማለት ነው። ቁንዶ በርበሬ ትንሽ ነስነሽበታለሁ በመነስነሻው። ከዛ እዚህ ጋር ደግሞ ስጋ መጥበሻ ፍሬሹን ጨመርኩበት ቃናውን ቆንጆ እንዲያደርግልን ማለት ነው። ከዛ የጠበስነውን እዚህ ጋር የሽንብራውን ውህድ እንደዚ የጠበስነውን ጨምሬዋለሁ። ከዛ አንድ ላይ እንደዚ አድርገን እናዋህደዋለን። እዚ ጋር እንደውም መጥበሻ እንትኑ ማመስያው ስላልተመቸኝ ማመስያዬን ቀይሬ እንደገና እንደዚህ እያዋሃድኩት ነው ይኸው እንደዚህ ቆንጆ ሆኖ እየደረሰልን ነው ቃሪያ ጨምሬበታለሁ በጣም ነው የሚጣፍጠው እና ሽሪ ምሪ ሽንኩርት ደግሞ እዚህ ጋር ካናቱ ጨመርኩበት በኋላም ደግሞ እንደዛው እናደርግበታለን ይሄው እንደዚህ የሚያምር ቆንጆ የጾም ጥብስ እንበለው የሚጣፍጥ ነው በእውነት ሰርታችሁ እናንተ ሞክሩት ልዩ ነው በጣም አሁን ደግሞ በቃሪያ አድርጌ አቀርበዋለሁ ትወዱት አላችሁ ሞክሩት እንግዲህ ስራ የከተመቻችሁ ደግሞ ሁላችሁም ላይ ካርጋችሁ አበረታቱኝ እስካሁን ደግሞ ከኔ ጋራም ስለነበራችሁ እጅግ አድጌ ከልቤ ነው የማመሰግነው ሁል ጊዜ እየደገፋችሁ ደግሞ ለዚህ ስላድረሳችሁኝ እግዚአብሔር ይስጥልኝ እኔ ይኸው እዚህ ጋር እንግዲህ ማሳመሪያ ብዬ ከላይ ቃሪያ እንግዲህ ሮዝመሪን እና ሽንኩርት አድርጌበታለሁ በሽርምር የተቆረጠ ለዛሬ እንግዲህ ቀምሼ አላሳያችሁም የሁላችሁ እንደዚህ የሚያምር ነው። ሞክሩትና አስተያየታችሁን ጻፉልኝ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው